ሰይጣን እነ ሔዋንን አስተምሮ በደንብ እነ ሔዋን ገብቷቸው ተቀብለው ነው። አለመታዘዝ ነው የራሳቸው ያደረ ተብራርቶላታል። ሰይጣንን እናንተ እኮ ብትበሉ እግዚአብሔር ነው የምትሆኑት ብሎት ነው ሰጥቷቸው። ይሄ ትምህርት ሲገባት ነው ወስዳ እርምጃ ይሰሩ። በነገራችን ላይ የትኛውም ገዢ አስተምሮ ነው የሚመራው። እግዚአብሔርም ዝም ብሎ አይደለም ሰው ነው የሚመራው አስተምሮ፣ ሰው ትምህርቱ ሲቀበልለት ነው። አስተምርሃለሁ በምትሄድበትም መንገድ እመራሃለሁ ብሎ ይናገራል። ካልተማረ ሰው ሊመራ ይችል እግዚአብሔርን እናመሰግናለን። ዛሬ ሶስተኛ ሳምንታችን ነው እያወራን ያለነው የእግዚአብሔር ሀሳብ፣ የእግዚአብሔር ቃል ሀሳብ መንፈሳዊ ውጊያ የሚል ነው። አንድ አማኝ ወይም አንድ ሰው በክርስቶስ ኢየሱስ ሲሆን ጤናማ ህይወትን ሲመራ አገልግሎቱን ሲፈጽም በህይወት ዘመኑ የማያቋርጥ ከመንፈሳዊ ዓለም ጦርነት ይፈጸምበታል፣ ይከናወናል፣ ውጊያ ይገጥመዋል። ከውጊያ ነጻ አይደለም ብለን አውርተናል። ለምንድን ነው ከውጊያ ነጻ የማይኖረው ስንል፣ ሁለት ተቃራኒ መንግስታቶች አሉ። የእግዚአብሔር መንግስት፣ እንደገና የጨለማው መንግስት አለ። ሁለቱም መንግስታት አሳባቸውን፣ ዓላማቸውን ማስፈጸሚያ አድርገው የሚጠቀሙት የሰው ልጅ ነው። ምክንያቱም የሰው ልጅ በሁለቱም የሚገኘው እሱ ብቻ ነው። በመንፈሳዊም ዓለም በዚህኛው ም ዓለም መኖር መቻል የሚችለው የሚያውቀው ሁለቱንም ዓለም የሚያውቀው የሰው ልጅ ብቻ ነው መልአክ መንፈስ ናቸው እዚህ ዓለም መጥተው መስራት አይችሉም አካል ማግኘት አለባቸው ፍጥረታቶች ሌሎች ፍጥረታቶች ነፍስ ብቻ ናቸው መንፈስ የላቸው የሰው ልጅ መንፈስም አለው ነፍስም አለው ስጋም አለው ስለዚህ በመንፈሳዊ ዓለም ይኖራል በዚህ በሚታየው ዓለም ይኖራል ስለዚህ መንፈሳዊ ዓለም ደግሞ የሚታየውን ዓለም የሚኖረው በሰው በኩል የሰው ልጅ ልክ እንደ ድልድይ ነው፣ መንፈሳዊ ዓለም ወደ ገሃዱ ዓለም የሚመጣበት መካከለኛ። ይህን ስለዚህ ሰይጣን የማያቋርጥ ጦርነት በአይን በሰው ላይ ያመጣል ብለን ይሄን አይተናል። ሌላው በመንፈሳችንና በአይምሮችን መካከል ያለውን ጥምረት ለማበላሸት አይምሮ ለመረበሽ ነው ሰልፍ የሚያስነሳ ብለን፣ አይምሮ ከመንፈሳችን ጋር በቅርበት የሚሰራ የመንፈሳችን አካል ክፍል እንደሆነ እንዳትረሱት፣ ይህንን በአይምሮችን እንድትይዙ ፈልጋል። አይምሮ ካልተረዳ መንፈስ ውስጥ የተገለጠው እውነትና ኃይል ወይም ሕይወት ወደ ተግባር መምጣት አይችልም። እና አይምሮን በተለያየ ነገር ይረብሻል። በተለያየ ነገር በዘመናችን በጣም ብዙ ነገሮች ሊገጥሙን ይችላሉ። አይተናል፣ ጦርነት ገጥመውን አይተናል፣ አንዳንድ የቤተሰብ ችግር ገጥመውን አይተናል፣ በራሳችን ላይ ችግር ገጥመው እናያለን። በዛ ሰዓት የመጸለይም የእግዚአብሔርን ቃል የማንበብም አቅም የለንም፣ ጭራሽ ምንም አቅም የለንም፣ ጭራሽ አናስብም። ስለዚህ ሁልጊዜ የሚሆን ከሆነ በህይወታችን ላይ መንፈሳዊ ዝለት መንፈሳዊ ድካም ይመጣል። እግዚአብሔር ምን እንደሚል ምን ሊያደርግ እንደፈለገ የመረዳት አቅማችን እየጠፋ ስለሚመጣ ይሄን ሰልፍ ለማስነሳት ነው አይምሮን የሚደብሸው ብለን አይተናል። አይምሮችን በጣም ጥንቃቄ መደረግ እንዳለበት ይህን ተነጋግረናል። አይምሮችን ላይ በመንፈሳችን ውስጥ የተገለጠው እውነትና እውቀት በብርሃን መልክ ይመጣል። ያ የእውነቱ የእውቀቱ ብርሃን ሆኖ መንፈሳችን ውስጥ እንደሚገለጥ አይተናል እና ከጥቃት ራሳችንን መጠበቅ እንዳለብንም አይተናል። ሰው መንፈሳዊ ጥቃት ስር ሲወድቅ መንፈሳዊ ጥማት እንደሚጠፋበት እንዳትረሱ። መንፈሳዊ ጥማታችሁ የጠፋ ሰዎች ከጥቃት ራሳችሁን ለማዳን ሰርቫይቭ ለማድረግ እንድትነሱ ወደ እግዚአብሔር ቤት እንድትሄዱ ራሳችሁን ደግሞ እንድታነጹ እመክራለሁ። መንፈሳዊ አይምሮ እንዲሞላብን ያስፈልጋል ብለን ይህንን በጣም ተደጋግመን አይተናል። ዛሬ ማየት የምፈልገው ምንድን ነው? የውጊያው ዓላማ ዓላማው ምንድን ነው ስንል አንድ፣ ሶስት፣ አራት የመንፈሳዊ ውጊያን ዓላማዎችን እናወራለን። የትኛውም ውጊያ ዓላማ አለው። ለዚህ ነው ንፋስ እንደሚጎስም አይደለም ብሎ ጳውሎስ ሲናገር ነው። ትግል ሲኖር የሆነ ሽልማት ኖሮ ነው፣ ለማግኘት ነው የሚሮጡት። ዝም ብሎ ተነስቶ አይሮጡም። እንግዲህ ለመዝናናት የሚሮጡ ሰዎች አሉ። አሁን ሰሞኑን ታላቅ ሩጫ ምናምን ሲደረግ እናያለን። በዓላማ የሮጡት ግን አይታችኋቸዋል። በጣም በሚገርም ሁኔታ ይወጣል። ኢንተርቴን የሚያደርጉ ሰዎች አሉ። ዝም ብሎ ለትውውቅ ለመዝናናት ለጤንነት ምናምን ብለው ሚሄዱ እነሱም የተወሰነ ዓላማ ሊኖረው ይችላል። ውጊያ የትኛውም ውጊያ ዓላማ አለ። ያለ ዓላማ የሚደረግ ምንም ነገር የለም። የተበላሸ ይሁን ጥሩ የሚሆን ዓላማ አለ። ውጊያ በዓላማ የሚከናወን እንደሆነ ይሄ እንዳትወስዱ። ምንድን ነው ታዲያ? መንፈሳዊ ዓለም ውስጥ የመንፈሳዊ ውጊያ ዓላማ ስንል የመጀመሪያው ግዛትን ለማስመለስና ለማስፋፋት ነው። እዚህ ላይ ጊዜ እንወስዳለን። ግዛትን ለመመለስና ለማስፋፋት ነው። ውጊያ የሚደረገው ባለፈው ሲጀምር ምን ብያለው? ሰው መንፈስ፣ ነፍስና ስጋ አለው ብለናል። አፈጣጠርና አሰራራቸውን ስናይ የሰው መንፈስ ከእግዚአብሔር የእግዚአብሔርን አጀንዳ ሀሳብ ስለሚቀበል የሁለንተና መሪና ገዢ ነው። በነፍስ ላይ ባለስልጣን ነው ማለት ነው። በነፍሳችን ላይ እግዚአብሔር በመንፈሳችን ላይ ራሱን ይገልጣል። መንፈሳችን ደግሞ በነፍሳችን ላይ ራሱን ይገልጣል። መንፈሳችን በነፍሳችን ላይ ራሱን የሚገልጠው በተገለጠለት እውነት ነው ማለት ነው። በማበኩል በአይምሮ እንግዲህ መንፈሳችን ነፍሳችን አይምሮ፣ ፈቃድና ስሜት የሚባል ክፍል አላት። በአይምሮችን ውስጥ ሀሳቡን ሲያመጣ በብርሃን መልክ ሲለቅ በነፍሳችን ላይ እየሰለጠነ ነው የሚመጣው። ማለት ነፍሳችን በመንፈሳችን ውስጥ ለተገለጠ እውነት ተገዢ ነች። በኋላ ግን የሰው ልጅ ሲወድቅ ነፍስ የሰው ሁለንትና ሆነች፣ የሰው ገዢ ሆነች፣ የሰው ባለቤት ሆነች። ሰው እንዲያውም ነፍስ ተብሎ እስከሚጠራ ድረስ ሆነ ሰባ ነፍስ ሆነ ሆነ ወደ ግብፅ ገቡ ሰው ነፍስ ይባላል ነፍስ ተባለ መንፈሳዊን ነገር ተክታነ መንፈስን ሃይማኖተኛ መሆን ይቻለች ነፍስ ነፍስ በጣም ከባድ በነፍስ ሃይማኖተኛ መሆን በጣም ከባድ የሚሆነው ለዚህ ነው በነፍስ ፍላጎት ላይ የተመሰረተው ስለሚሆን ማለት ነው ስለዚህ መንፈሳችን ከእግዚአብሔር ጋር ያለውን እውነት ተቀብሎ ለነፍስ ማምጣት ሲገባው ነፍሳችን ከውጭ በሚታየው በሚዳሰሰው፣ በአንጎላችን በኩል መጥቶ አይምራችን ተረድቶት ወደ ተግባር መንፈሳችን ጋር ሳይደርስ በስጋና በነፍስ መካከል ያለው መስተጋበር ብቻ እየሰራ ሰው መመላለስ ጀመረ። ይሄ አሮጌው ሰው ነው፣ የወደቀው ሰው ነው፣ ኃጢአተኛው ሰው ነው። መንፈሳችን የበላይ ነበር፣ የነፍስ አስተዳዳሪ ነበር። ነፍሳችን ከስጋችን ከመንፈሳችን እየተቀበለች ነበር። ግን የሰው ልጅ በኃጢአት ሲወድቅ የሰው ነፍስ የሰው ሁለንተና ሆነች። የሰው ነፍስ የሰው ሁለንተና ሆ ህይወቱ ሆነች ሰው ነፍስ ተብሎ እስኪጠራ ድረስ ማለት ነው። ለዚህ ነው መጽሐፍ ቅዱስ ያዕቆብ ወደ ግብፅ ሲሰደድ ሰባ ነፍስ ሆነው ወደ ግብፅ ገቡ ብሎ ሲናገር ያለ ነፍስ ተባል ነፍስ ሃይማኖት መንፈሳዊን ነገር ተክታ መስራት ጀመረች። ስለዚህ ከውጭ ወደ ውጭ መሆኑ ቀረና በመንፈሴ ከመንፈሳዊ ዓለም የተረዳሁትን ወደ አእምሮ ወደ ስጋዬ አምጥቼ ወደ ተግባር ማኖሩ ቀረና በስጋ በአምስቱ ስሜት ህዋሳት ተጠቅመ በሚያየው፣ በሚሰማው፣ በሚዳስሰው መረጃ ሲያገኝ ብቻ አንጎሉ በተገነዘበው ልክ ፊዚክስ፣ ኬሚስትሪ፣ አማርኛ ምናምን የተለያዩ ነገሮች እንደሚማረው በተማረው ብቻ በዳሰሰው በተረዳው ብቻ አማይ ለመሆን እንዲገደድ ተደር ለዚህ ነው ያገኘውን ነገር አምላክ ነው ስትለው የሚሰግደው። ለዛ ነው ከውስጡ የሚከለክለው ህግ የለም። በውጭ ህግ ብቻ መሆን ጀመረ። ስለዚህ የነፍስ የበላይነት የነፍስ ህይወትነት ተቀየረ። ሰው የወደቀው ሰው ወይም አሮጌው ሰው የሚባለው ነፍሱ የሰው ህይወት የሆነች ነው፣ መንፈሱ የሰው ህይወት የሆነ አደለም። መንፈሱ አለቃና ገዢ ሆኖ የሚሰራው ሳይሆን ነፍሱ አለቃና ገዢ ሆኖ የሚሰራው ምን ማለት ነው? በራሱ ጥበብ በራሱ ማስተዋል በራሱ ዕውቀት ብቻ የሚኖረውን ሰውዬ የሚደገፈውን ሰውዬ እሱ ሆነ ማለት ነው። ስለዚህ አሁን ነፍስ የበላይ ሆና ማስተዳደር ጀመረች። ሰው ከመንፈሳዊ ዓለም ጎደለ ማለት ነው። ይሄ ደግሞ ለጨለማው ዓለም አሰራር ለመግዛት ይመቸዋል። ቅድም ባለፈው ክፍል ላይ ምን ብያለሁ? የሰው መንፈስ ለተፈጠረ ነገር አይገዛም፣ ለፈጣሪው ብቻ ነው የሚገዛው። ስለዚህ መናፍስቱ ዓለም መንፈሳችንን መግዛት ስለማይችል መንፈሱ ስለሚያውቀው ቀድሞ ስለሚረዳው እሱ ከስራ እንዲወጣ አድርጎታል በምን በሰው አለመታዘዝ ነው ባለመታዘዝ መልክ በኩል አሮጌው ሰው ተወለደ ወይም የነፍስ ህይወት መጣ ማለት ነው የነፍስ ህይወት አሮጌው ሰው ነው። ያ አሮጌው ሰው ብቻውን ከመናፍስቱ አለም ጋር እየተገናኘ እግዚአብሔርን ያስወጣ ስርዓትን እየመራ ወይም አለማዊ እየሆነ የሚንቀሳቀሰው አገዛዝ ነው። ስለዚህ በክርስቶስ ስናምን ወይም ዳግም ስንወለድ መንፈሳችን ወደ ቦታው ተመለሰ ማለት ነው። ወደየት ነው የተመለሰው? ቀድሞ ገዢ ወደ ነበረበት ቀድሞ እግዚአብሔርን ያቅበት ወደነበረበት ነበረበት ማንነት ተመለሰ። አሁን ይሄ ስለሆነ አሮጌው ሰው አለ መንፈሳ አዲሱ ሰው ደግሞ አለ። አሁን በኛ መካከል ላይ ሁለቱ ክፍሎች የነፍስ ህይወትና የመንፈስ ህይወት ጦርነት ውስጥ ናቸው። ምን ለማድረግ ግዛትን መልሶ ለመያዝ ነፍስ ወደ መጀመሪያ ይመለሳሉ። አይ መጀመሪያው ነው አንቺ ገዢ አልነበርሽም የሚል ጦርነት ይፈጠራል። ተቃውሞ ይነሳል። ይሄን ገላትያን ምዕራፍ አምስት ላይ ጳውሎስ በግልጽ አስቀምጦት እናያል። ገላትያን ምዕራፍ አምስትን ከቁጥር አስራ አምስት ጀምሮ ስናጠና ወይም ስናነብ የምናገኘው ይሄንን ከቁጥር አስራ ስድስት እስከ ሀያ አራት ያለውን የስጋ ስራ የተገለጠ ነው ብሎ ከሚያወራው እኔ ከቁጥር ሀያ ሦስት ጀምሮ ለአንብበው ሙሉን ማውለት ስላልሆነ ዓላማዬ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። እነዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑቱ ስጋን ከክፉ መሻቱ ጋር መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር መንፈሳዊ በመንፈስ ደግሞ እንመላለስ እርስ በርሳችን እያለ የሚናገራቸው መንፈስ በስጋ ላይ ስጋም በስጋ ላይ ይቃዋወማልና ብሎ ከተናገረ በኋላ ነው የክርስቶስ የሆኑ ግን ስጋ ከክፉ መሻቱ ጋር ሰቀሉት ብሎ የሚናገረው እና ምን ልላችሁ ፈልጌ ነው። የስጋ ስራ የተገለጠ ነው ብሎ የሚናገራቸው ነገሮች አሉ። ስጋ በመንፈስ ላይ መንፈስም በስጋ ላይ ነው የሚነሳው። ምን ማለት የነፍስ ሕይወት የስጋ ሕይወት ተብሎ ተጠርቷል። ሰው በስጋው ፍቃድ ነው የሚመላለሰው ሲባል የመብላት የመጠጣት፣ ገንዘብ የማግኘት፣ ስራ የመስራት ምናምንን አይደለም እያወራ የነፍስን ሕይወት ነው እያወራ ያለው። ስለዚህ የነፍስ ሕይወት የበላይነትን ለመያዝ የመንፈስን ሕይወት መቃወም ትጀምር ወይም አሮጌው ሰው አዲሱን ሰው ይቃወማል። የክርስቶስ የሆኑት ግን ስጋን ከክፉ መሻቱ ጋር ሰቀሉት ብሎ ይናገራል እና ምንድን ነው ይሄ እየተሰራ ያለው መንፈሳችን እንዳያድግ ቦታውን እንዳያይዝ ስለ ጽድቅም በጸደቀበት ወይም በዳንበት ህይወት ወደ ገዥነት እንዳይመጣው ያን መንፈሳዊ ዓለም እየተቀበለ ለነፍስ እየሰጠ በአቢሮ እያስተላለፈ ፈቃድ እየተገዛች ሰው መታዘዝን እንዳይፈጽም ባለመታዘዝ የተወለደው አሮጌው ሰው በመታዘዝ የተወለደውን አዲሱን ሰው ይታገላል፣ ጦርነት ይከፍታል። ስለዚህ ሁልጊዜ ጦርነቱ በመንፈሳችንና በነፍሳችን ወይም በአሮጌው ሰውና በአዲሱ ሰው መካከል የሚደረግ ጦርነት ይሄ ጦርነት ሁለቱም ባለቤት አለው። አዲሱ ሰው ክርስቶስ አለው። አሮጌው ሰው ደግሞ ዳቢሎስ ወይም ሰይጣን አለ። ከጀርባ የሰይጣን ሀሳብ አለ፣ የእግዚአብሔር ሀሳብ አለ ማለት ነው። ስለዚህ የእግዚአብሔር ሀሳብና የሰይጣን ሀሳብ በቀጥታ በነፍስና በመንፈስ በኩል ጦርነት ያደርጋሉ ማለት ወይም በአሮጌው ሰውና በአዲሱ ሰው በኩል ጦርነት ያደርጋሉ። ስለዚህ የተወለደው መንፈሳችን ኃይሉን ለማብዛት እለት ዕለት ማደግ እንዲችል አሮጌውን ሰው ማውለቅና አዲሱን ሰው መልበሳል። ክርስትና ህይወት ሁልጊዜ የማውለቅና የማጥለቅ ጦርነት ነው። የማቅጠለቅና የማጥለቅ ጦርነቱ የማውለቅና የማጥለቅ ጦርነት መንፈሳዊ ውጊያ ናቸው። እንደ ሰይጣን ሀሳብ የተፈጠረውን አሮጌውን አሰራር እናስወግዳለን። በክርስቶስ ኢየሱስ ዳግም የተፈጠረውን ደግሞ አዲሱን ሰው እንለብሳለን። ለዚህ ነው አዲሱን ሰው ልበሱ፣ አሮጌውን ሰው አውልቁ ብሎ የሚናገረው ማለት ነው። ይሄ የማያቋርጥ ጦርነት የሆነበት ምክንያት ይሄ ነው። ለምን? ዓላማው ምንድን ነው? ግዛትን መመለስና ማስፋፋት ግዛትን ትመልሳለ ደግሞ ታስፋፈዋል። መንፈሳችን ገዥነቱን እየጨመረ መምጣት አለበት። በማለት በነፍስ ላይ በማ በኩል በእግዚአብሔር በክርስቶስ ኢየሱስ በተሰራው ስራ በኩል ይመጣል። ወይም በመንፈሳዊ ዓለም አሰራር ስርዓት በኩል ነፍስን እየማረከ ይመጣል። ነፍስን እያስገዛ ይመጣል። ነፍሳችንን ዕለት ለየት ዳነች የምትመጣው በመንፈሳችን ውስጥ ለተተከለ እግዚአብሔር ቃል ወይም ለተገዛው ለዳነው መንፈሳችን መገዛት ስትጀምር እንደሆነ እንድትድል ይፈልግ። ስለዚህ የውጊያው ዓላማ የግዛት ጦርነት ነው። የምንግዛት፣ የመንፈስና የነፍስ ግዛት፣ የማመንፈስ የሰው መንፈስና የሰው ነፍስ የሚያደርጉት ጥሩ ምን ማለት ነው? ዳግም የተወለደው አዲሱ ሰውና በአዳም በኩል የተካፈለው አሮጌው ሰው አሁንም የዓላማ ጦርነታቸውን አሳባቸውን ማስፈጸም ስለሚፈልጉ የማያቋርጥ ውጊያ የማያቋርጥ ጦርነት ያደርጋሉ ማለት ነው እና ስለ ውጊያ ስታስቡ ዓላማውን እንዳዘረጉልኝ ነው። የግዛት ጦርነት ነው፣ የግዛት ጦርነት ነው። የተወለደው መንፈሴ ማደግ ይፈልጋል። የተወለደው መንፈሳችን ማደግ ይፈልጋል። የተወለደው መንፈሳችን በነፍሳችን ላይ የበላይነትን ማያዝ ይፈልጋል። እንደ ነፍስ ፍቃድ የነበረውን ማሸነፍ ወይም እንደ ስጋ ፍቃድ የነበረውን ማሸነፍና እንደ መንፈስ ፍቃድ ወይም እንደ እግዚአብሔር አሰራሪ ሆነውን ወደ ጋዱ ለገር ለማምጣት በመንፈሱ ላይ ገዥነቱን ለማስፋፋት ይፈልጋል። በዚህ ምክንያት የማያቋርጥ ጦርነት በነፍሳችንና በመንፈሳችን መካከል አለ። ማውለቅ ነዋ። ሲያውልቅ ተገልዶ ነው የሚለቀው ማለት ነው። ይሄ ልክ ልብሳችንን ጠዋት እንደምንለብስ ማታ እንደምናወልቀው አይነት ነገር አይደለም። ውጊያ ነው ማለት ነው። እውቀት ነው ማለት ነው። ሁልጊዜ እያወቅን እንመጣለን። የምናውቀው ማንን ነው? እግዚአብሔርን። እያወቅ ስትመጣ አዲሱ ሰው እየታደሰ ይመጣል። በክርስቶስ የዳነው ሰው እያደገ ይመጣል፣ እየተለወጠ ይመጣል፣ የመንፈስ የበላይነትን እየያዘ ይመጣል። ከዛ አሮጌው ሰው ደግሞ እየተወገደ ይመጣል። ይሄንን በቀላሉ አናስወግደው፣ እውቀት ሳይኖር በጸሎት አላስወግደው። አሮጌው ሰው ይለቅ ይለቅ አይደለም፣ በእውቀት ነው በትምህርት ነው። አሮጌው ሰው የተወለደው አስተምሮ ሰይጣን፣ እነ ህዋንን አስተምሮ በደንብ እነ ህዋን ገብቷቸው ተቀብለው ነው። አለመታዘዝ ነው የራሳቸው ያደረጉት። ተብራርቶላታል። ሰይጣንን እናንተ እኮ ብትበሉ እግዚአብሔር ነው የምትሆኑት ብሎ ትምህርት ሰጥቷቸዋል። ይሄ ትምህርት ሲገባት ነው ወስዳ እርምጃ የወሰደችው። በነገራችን ላይ የትኛውም ገዢ አስተምሮ ነው የሚመራው። እግዚአብሔርም ዝም ብሎ አይደለም ሰው ነው የሚመራው፣ አስተምሮ ሰው ትምህርቱን ሲቀበልለት ነው። አስተምርሃለሁ፣ በምትሄድበትን መንገድ እመርሃለሁ ብሎ ነው የሚናገረው። ካልተማረ ሰውን ሊመራ አይችልም። መንፈስ ቅዱስም ሊመራ ነው የመጣው የሚመራው እያስተማረን ነው የሚመራው። ሰይጣንም ተገዢ እንዲሆንለት የሰው ልጅ አስተምሮ ነው በትምህርቱ ነው በአየር ላይ ባለው አለቃ ፍቃድ ተመላለት እሱ የራሱ ኮርስ አለው ማለት የሚሰጠው ኮርስ የሚያሰለጥነው ነገር አለው። ያ ሲገባው ነው ሰው የሚገዛለት። ስለዚህ አዲሱ ሰው የሚታደሰው እውቀትን በማግኘት ነው እውቀትን እያ ኤፌሶን ምዕራፍ አራት ላይ ከቁጥር ሀያ ሦስት ጀምሮ ያለውን ስታነቡ ታገኙ። ቆላስይስ ሶስት ላይም የስፍራ ጦርነት ነው አሁን። ይሄ መንፈሳችን በአብቀኝ በሰማይ ስፍራ ተቀምጧል። በአብቀኝ ባለው የሕይወት ስርዓት ነው የሚኖረው። እንግዲህ በአብቀኝ ተቀምጧል ማለት ጸድቋል ማለት ነው መንፈሳችን። መጽደቅ ማለት የሃይማኖት ቋንቋ አይደለም። ጽድቅ የፖዚሽን ነው። የቦታውን ማግኘትን ነው ገዢ መሬቱን መልሶ ማግኘት ነው። አብቀኝ ላይ ያለችውን ስፍራ ነበር ሰይጣን የፈለጋት፣ አልሆነለትም፣ ተጣለ። የሰውን ስፍራ ፈልጎ ነው የወደቀው ሰይጣን። በቀኙ ከፍላለሁ፣ በልዑል መሰላለሁ ብሎ ነው እንጂ እግዚአብሔር ይሆናለሁ ብሎ አይደለም። የተጣለ ሰው ወደ ምድር፣ እዛ ቦታ ላይ መቀመጥ፣ ምድርን ማስተዳደር ይችላል፣ ምድርን መምረት። በአብቀኝ የሚቀመጥ ማንነት የምድር ገዢና አስተዳዳሪ እንዲሆን እግዚአብሔር ህይወቱንም ስርዓቱንም ሰጥቶታል። ይሄንን ከሰው ላይ መጥቶ ወስዶ አሁን የምድር ገዢ የሆነው እሱ ነው። ያችን ቀኝ ግን አላገኛትም። ለምን አሁን በክርስቶስ ኢየሱስ ስራው ተሰርቶ ክርስቶስ ባብቀኛለ ከሱ ጋር ህይወታችን ትግል በክርስቶስ ኢየሱስ ህይወታችን ከሱ ጋር ተሰብሯል። የምታስቡት ክርስቶስ ኢየሱስ ባብቀኛለው ህይወት ነው። በሱ ተመላ ይሄን እንደዚህ ነው የምታወልቀው። ማለት አየህ ስፍራህን በማወቅ ነው አሮጌውን ሰው የምታወልቀው። በክርስቶስ ኢየሱስ የተሰራውን ስራ በማየት ነው፣ በማወቅ ነው አሮጌውን ሰው የምታወልቀው። አዲሱ ሰው የሚያድገው በዛ ስለሆነ ማለት ስለዚህ የእውቀት ጦርነት ነው። ባለፉት ሳምንታት ሳውራ ባለፉት ክፍሎች ላይ ስነጋገር አንዱ ዓላማው ሰው ትምህርት እንዲጠላ ማድረግ ነው። ሰይጣን የእግዚአብሔር ቃል እንዲማር ለምን የእግዚአብሔር ቃል ስትማር እግዚአብሔርን ታውቃል። ቃሉን አይደለም የምታውቀው፣ በእግዚአብሔር ቃል እግዚአብሔርን ታውቃል። እግዚአብሔርን ስታውቅ የተፈጠርክበት ዓላማ ይገባሃል፣ የጠላት አሰራሩ ይገባሃል። ያ ከሆነ ለጠላት የሚገዛ ስብእና አይኖረንም። እሷን ስለማይፈልጋት ሰይጣን እውቀት አልባ ሃይማኖተኛ እንዲፈጠር ይታገላል። ስለዚህ አዲሱ ሰው እና የነፍስ ህይወት አብረው ይጣላሉ። ጳውሎስ እዚሁ ገላትያን ስድስት ላይም ገላትያን አምስት ላይ እንዳነበብኩላችሁ ገላትያን ስድስት አስራ አራት ላይም ዓለም ለእኔ እኔም ለዓለም ከተሰቀልኩበት ከክርስቶስ መስቀል ትምክት ውጭ ሌላው ከኔ ይራቅ ብሎ መሀል የገባው መስቀሉ እንደሆነ ነ በመስቀሉ ላይ የተሰራልህን ስራ በሚገባ ማወቅ የመንፈስን የበላይነት እንድታገኘው ይረዳሃል። የመንፈስን የበላይነት ስታገኘ ወይም መንፈስህ እያደገ ይመጣል እየጠነከረ ይመጣል። እየጠነከረ መጣ ማለት የነፍስን አሰራር እያሸነፈ ይመጣል ማለት። ውጊያው መጀመሪያ በመንፈስና በነፍስ መካከል ያለው። ለምን ነፍስ ለረጅም ዘመን ሃይማኖተኛ ሆናለች። ለረጅም ዘመን መንፈሳዊ ነገር መርታለች። አሁን ግን መንፈስ ወደ ቦታው ተመልሷል። ስለዚህ ሃይማኖተኛ መሆን አትችልም፣ መንፈሳዊ ለማወቅ አትችልም። ትረዳለች። መንፈሴ ብቻ ነው። ተፈጥሯቸው ራሱ እንግዲህ መጥደቅ ወደ ተፈጥሮ ስራ መዳን ወደ ተፈጥሮ ስብና መመለስ ነው። ሁሉም ወደ ተፈጥሮ ሲመለስ ነው ዳነ ማለት ነው። ወደ ተፈጠረበት ዓላማ ተመልሷል። ነፍሴም ወደ ተፈጠረችበት ዓላማ እንድትመለስ በመንፈሴ በኩል የሚገለጠውን የእግዚአብሔርን ሀሳብ እለት እለት ስራ ላይ እየዋልኩ ሲመጣ፣ ወይም አይምሮ እያሰበው ሲመጣ ነው የሚሆነው። ይሄ አሮጌው ሰው እየወለቀ ይመጣል ማለት። ስለዚህ የውጊያው ዓላማ ግዛትን የማስፋፋት ነው እያልኳችሁን ያለው የምን ግዛት? የነፍስና የመንፈስ ግዛትን ማስመለስ፣ ማስፋፋት። መንፈሳችን የበላይ ነበር ሞተ ነፍስ መንፈስን ተከታሰራች አሰረች። የሰውን ለንተና እንዲሁም ቀላል ምሳሌ እንዳትወስዱበት እንደ አልጎሪዝም እንዳትጠቀሙብኝ፣ ግን ይህንን የበለጠ ለማስፋፋት ለማብራራት እንዲመቸኝ አብርሃምና ና ቤቱ ጋር እንሂድ። ልክ የመንፈስ የነፍስና የስጋ ግንኙነት እንደዚህ ምሳሌ ነው የምሰጠው። አብርሃም የቤቱ ዋና ነው። ኤሌዘር የሚባል ደግሞ መጋቢው ከአብርሃም እየተቀበለ ለባሪያዎቹ መልእክት የሚያስተላልፍ ሰው የአብርሃም ትልቁ ስጋቱ እኔ ስሞት ልጅ ሳልወልድ ኤሌዘር አለቃ ይሆናል። አብርሃም ነው የእግዚአብሔርን አጀንዳ የሚያውቀው ተስፋውን የሚያውቀው አብርሃም፣ እግዚአብሔር ሊያደርግ ያለው ምን እንደሆነ የሚያውቀው አብርሃም። ኤሌዘር ያቅ እየተላከ ነው የሚሰራው። ድንገት አብርሃም ልጅ ሳይኖረውና ይህንን ተስፋ ተቀብሎት ባርኮት አሳልፎ ሰጥቶት ቢሞት ኤሌዘር ቤቱን ያስተዳድራል። ያለ እግዚአብሔር ተስፋ ተስፋ እንዳለው ሰው ሊኖር ነው ማለት ነው። ስለዚህ አይወርስህም እሱ ያለው ለዛ ነው። ልክ እንዲህ ነው የሆነው የሰው ልጅ ኃጢአት ሲሰራ መንፈሳይን ነው ለሚያቀው እግዚአብሔርን አደራረግ የሚያውቀው ክፍል ስራ አቋረጠ ማለት ነው፣ ሞተ ማለት ነው። ሰውየው ክስ መንፈስ ጠፋ ማለት ተቀበለ ማለት ተግባሩን አቋርጧል ማለት ነው። ያንን ተግባር በልምዷ ዘቀጠለች ሰይጣን እያካፈላት መንፈሳዊ እንደሆነች አድርጎ አሁን እኮ አሁንም ቤተ ክርስቲያን ውስጥ በነፍስ ትንቢት ሲነገረ ያለው በነፍስ አገልግሎት ሲሰጣ ያለው። ለዚህ ነው ሰው ለውጥ የማያመጣው። ነቢያቶችን ይገዳደሯቸው ነበር። በጣም ነው የምትገዳደረው ነፍስ። እንደዚህ ቀላል አይደለችም ከለመደችው ልምድ ለመውጣት በጣም ትዋጋለች። ግዛቷ ላለማልቀቅ በጣም ትዋጋል። ስለ ዋና አላማችን፣ የተወለደው መንፈሳችን ቦታው መጥቷል። ዳግም የተወለደው መልካሙን ስራ ለመስራት እሱ መስራት አለበት። እሱን እንዳይሰራ ነው ውጊያ የሚፈጠረው። ስለዚህ ጦርነቱ በጣም ከባድ ነው የሚሆን ነቢያቶችን አይታችኋቸው ከሆነ ሕዝቅኤልን እንደውም አንድ ወቅት ላይ እግዚአብሔር ሲነግረው ከነፍሳቸው ትንቢት ይናገራሉ ያለ ጭድ ይመርጋሉ አለው። መንፈሳዊ ነገር አገለገል ብለው ልክ አስመስሎ መናገር መስራት ይችላሉ ግን ሙሉ ሙላቱ ማምጣት አይችሉም። ስለዚህ ኃይሉን ለማብዛት ዕለት ዕለት ማደግ አለበት። ለማደግ ደግሞ አሮጌው ሰው መውለቅ አለበት። አሮጌው ሰው የማውለቅ ስራ እና አዲሱ መልበሳል። ሁል ጊዜ አማኝ ሊረዳው የሚገባው ማውለቅና ማጥለቅ እንደሆነ ህይወታችን መረሳት የለብንም አሮጌውን የለመድነውን ከአዳም የተካፈልነው የአዳም ባህርኛ ውስጥ እንደ ሼል የሰራውን እሱን እያወለቅን በክርስቶስ የተካፈልነውን ባህሪ ደግሞ እለት እለት እየለበስን እንመጣለን። ክርስቶስን ልበሱ ስለሚል መጽሐፍ አዳምን በለበስንበት ሲስተም ክርስቶስን ደግሞ መልበስ እንዳለብን መጽሐፍ ቅዱስ ያዘናል። በክርስቶስ የነበረው ያ አይምሩ፣ ያ ሀሳብ፣ ያ ልብ የኛ መሆን አለብን። በአዳም የነበረው ያ የህይወት ስርዓት አዳም በነፍስ ልጅ ወልዶ ስለነበረ የአዳም የህይወት ስርዓት የነፍስ የህይወት ስርዓት ስለነበረ እሱ ኖረውናል። አሁን ደግሞ በክርስቶስ ኢየሱስ የተሰራውን አዲሱን ዓለም መኖር አለብን። በነፍስ ኃይል ላይ የበላይ እንዳውም እነ ጳውሎስ ይጸልዩ ነበረ። የሚጸልዩ ጸሎት ምንድን ነው? ቅዱሳኖች በመንፈስ እንዲጠነክሩ በውስጥ ሰውነታቸው እንዲጠነክሩ ይጸልያል። በውስጥ ሰውነታቸው ሲጠነክሩ ከመታወቅ የሚያልፈውን ከአይምሮ በላይ የሆነውን እግዚአብሔርን አደራረግ የመረዳት አሳቢ በመንፈስ መጠንከር ማለት የበላይነትን መያዝ ማለት ነው በማ ላይ በነፍስ ላይ የበላይነትን መያዝ ከዛ በመናፍስ ብዙ ጊዜ የምንሸወደው እኛ በሰይጣን ላይ በውጭ ወጥቶ የሆነ ሲወርቅ ምናምን ነው ምን ውስጥ እኮ ነው ትልቁ ጦርነት ያለው የነፍስ ህይወት ነው ትልቁ ጦርነት በነፍስ ህይወት መኖር ነው በጣም አደገኛው እሱን ካሸነፍከው የውጭ ይሸነፋል እኛ ትንቁሎ ሲጮህ ማየት ነው እየፈለገች ያለችው ቤተ ክርስቲያን። የማይጮኸው ግን በእውቀት ስርዓት የተዘረጋ የነፍስ ህይወት አለ። እሱ ነው መንፈሳዊን ዓለም እንዳናቀው እንዳንረዳው። ጥሩ ሃይማኖተኛ ግን መንፈሳዊ እንዳንሆነ ያደረገን እሱ ነው። ስለዚህ ስለ መንፈሳዊ ውጊያ ስናስብ መንፈሳችን አሮጌውን ዓለም አስወግዶ አዲሱን ዓለም በውስጥ እንዲዘረጋ የተፈጠረ አካል እንደሆነ ማወቅ አለበት። አዲሱ ሰው ተብሎ ተጠርተዋል። እሱ ደግሞ እለት ዕለት መታደስ አለበት። እለት ዕለት የሚታደሰው ደግሞ በእውቀት ነው እያልኳችሁ ነው ያለው እና የእግዚአብሔር ሀሳብ ላይ የሚነሳውን ማንኛውንም ኃይል ለማፍረስ እና ግዛቱን በቁጥጥር ስር ለማድረግ አቅም አለው መንፈሳችን። ለዚህ ነው በክርስቶስ መታዘዝ ስንፈጽም ክርስቶስ በታዘዘበት በታዘዝ ነው የአይዳን ነው የአይዳ ነው መንፈሳችን ኦልረዲ አቅም ያገኛል ምን ለማድረግ አለመታዘዝን ለመበቀል ማለት ነው። አለመታዘዝን ለመበቀል አቅም ያገኛል። እና ውጊያ የመንፈስ የበላይነትን ለመያዝ ወይም ለመውሰድ የሚደረግ እንደሆነ እወቁ። ዓላማው ምንድን ነው? የመንፈሳችን የበላይነት እንዲመለስ ለማድረግ ነው የመጀመሪያው ማለት ነው። ሁለተኛው የመንፈሳችን የውጊያው ዓላማ የውጊያን ዓላማ ወደ ሁለተኛው ክፍል ከመሄዴ በፊት አንደኛው ክፍልን ጠቅለል አድርገው የሚቀጥለውን ክፍል በሚቀጥለው ጊዜ እና የውጊያ ዓላማ ግዛትን ለማስመለስና ለማስፋፋት ነው ነው፣ እያለ የሆነ ሀገር ሲወረር ይዋጋሉ። ከዛ ግዛታቸውን ያስመልሳሉ። ድጋሚ እንዳይመጣም ያደርጉታል። ሄደው ከፈለጉም ሊያስፋፉ የሚችሉበት አሁን በዓለም ላይ የምናያቸውን ጦርነቶች ማለት ነው። መንፈሳዊ ዓለም ስናይ የሰውን ተፈጥሮ አየን። ሰው መንፈስ፣ ነፍስና ስጋ እንዳለው አውራን የሰው ሁለንተና እነዚህ ናቸው። ተግባራቸውንም ነካረኩ ትንሽ ሀሳቡን የሰው መንፈስ ገዢ ነው። ከእግዚአብሔር የተቀበለውን በነፍስ ላይ የሚሰለጥን ነዋልን። ከዛ ነፍስ ደግሞ በስጋ ላይ ተገልጠዋለች። ያ ማለት የመጣው መንፈሳዊ ዓለም የተገለጠው እውነት በመንፈሴ በኩል ነፍሴ ላይ፣ በነፍሴ በኩል ስጋ ላይ ተገልጠዋል ማለት። ጤናማ አሰራር ይሄ ነበረ። ከዛ ሰው በኃጢአት ምክንያት ሞተ ወይም ከእግዚአብሔር ሀሳብ ወጣ። ምን ማለት ነው? መንፈሱ ይሄን ተግባሩን ሙሉ በሙሉ አቋረጠ ማለት መንፈሳዊ ላለም እየተረዳ ማምጣቱን አቋረጠ። እግዚአብሔርን እያወቀ ለነፍስ ያንን እውቀት በወደ አይምሮ በኩል አምጥቶ አይምሮ እንዲረዳ ማድረጉን አቋረጠ ማለት ነው። ስለዚህ ነፍስ ተከታ መስራት ጀመረች። ነፍስ የሰው ሁለንተና፣ ነፍስ የሰው ህይወት ሆነች ብለናል። ይሄ ለረጅም ዘመን ሰው መንፈሳዊ መስሎት ግን በነፍሱ እየኖረ ከእግዚአብሔር ጋር እየተጣላ ተመላ። ይሄ ያለመታዘዝ አለመታዘዝ የነፍስን ህይወት ወለደ። ከዛ በኋላ ክርስቶስ ኢየሱስን ስናምን ግን መንፈሳችን ወደ ቦታው ተመለሰ። መንፈሳችን ወደ ቦታው ሲመለስ ገና ህፃን ሆነዋል ማለት፣ ገና አዲስ ነው የተወለደው። ስለዚህ ምን ማድረግ አለበት? አዲሱ ሰው መጥቷል። በአዳም የመጣው የነበረው አሮጌው ሰው ደግሞ መውለቅ አለበት። ስለዚህ በመንፈሳችንና በነፍሳችን መካከል ወይም በአሮጌው ሰውና በአዲሱ ሰው መካከል የማያቋርጥ ግዛትን መልሶ ለመያዝና ለማስፋፋት ነፍስ ግዛቷን መልሳ ለመያዝ መንፈስ ደግሞ ግዛቱን ለማስፋፋት ወይም በነፍስ ላይ ለመሰልጠን አሮጌውን ለማውለቅ ማለት ነው። የነፍስን የአኗኗር ዘይቤ ከአዳም የአኗኗር ዘይቤ አላቅቆ በክርስቶስ ኢየሱስ በተዘረጋው የሕይወት ስርዓት ውስጥ ለማስገባት የሚደረግ ጦርነት ነው የሚሆነው። ስለዚህ ኃይሉን ለማብዛት መንፈስ ይሰራል። ኃይሉን ለማብዛት ወይም እድገት ለማደግ እለት እለት አሮጌውን ሰው ማውለቅ አለበት። ክርስትና ህይወት ማውለቅና ማድረግ አምነን ዝም ብለን የምንቀመጠው አይደለም ይሄ ቆላሲያስ ምዕራፍ ሶስት ላይም ገብታችሁ ስታነቡ ይህን ታገኛላችሁ አሮጌውን አውልቁ አዲሱን ልበሱ ነው የሚለው ኤፌሶን አራት ላይም ከቁጥር ከአስራ ሰባት ጀምሮ ኤፌሶን አራት ብታነቡት በግልጽ የሚያሳየን ይሄን ነው እንዳውም አዲሱ ሰው መታደስ አለበት ይላል አዲሱ ሰው የሚታደሰው በእውቀት ነው በእውቀት ነው ለምን አሮጌው ሰው የተወለደው በእውቀት ስለሆነ በትምህርት ነው ምን ብለናል የትኛውን መሪ የሚመራው አስተምሮ ነው ብለናል። ካልተማረ ሰው አይመራም። እግዚአብሔር መጽሐፍ ቅዱስን በጥንቃቄ ማንበብ ስናነብ እመራለሁ የሚለው አስተምሮ አስተምረለሁ፣ እመራለሁ ነው። ሰይጣንም አስተምሮ ትምህርቱን የተቀበሉ ሰዎች ነው ኤፌሶን ሁለት ላይ ኮርስ እንደሰጠ ስልጠና እንደሰጠ ይነግረናል። በአየር ላይ ባለው አለቃ ፍቃድ ተበላለፈ እሱ የገለጠው አለው ማለት ያንን ፍቃዱን ያሳወቀው በትምህርት ነው። ሔዋንን እዛ በዛፍ ላይ ቁጭ አድርጎ ከዛ ፍሬ ጋራ ዓላማውን በደንብ አብራርተዋል፣ እግዚአብሔር እንደደበቃቸው ጭምር ያ ሲገባት ነው ሄዳ እንደ እግዚአብሔር ለመሆን በልታ ወደ ሞት የመጣቸው። ስለዚህ ግዛትን ለማስፋፋት የሚደረግ እንደሆነ እንድትይዙልኝ። በሚቀጥለው ክፍል ግን አይምሮአችን ከመንፈሳችን ጋር በሚገባ እንዳይሰራ ለማድረግ ወይም አይምሮን ለማደንዘዝ እንደሆነ የነቃ አይምሮ እንዳይኖረን ለማድረግ እንደሆነ በሚቀጥለው ክፍል ላይ ይናወራል።